ሰላም ሰላም፣ ጉና ቲፕስ የዩትዩብ ቻናል ተከታታዮች፣ ዛሬ ልጄላቸው የመጣሁት የቴስቴስትሮን ሆርሞናችን እንዲጨምሩ የሚችሉ ልምዶች፣ አመጋገቦችን በሚመለከት ይሆናል። ከዛ በፊት ግን ቴስቴስትሮን ምንድነው ስንል የወንድ ወንዳዊነት ባህሪን ሊያንጸባርቁ የሚችሉ የሆርሞን አይነት ነው። ስለዚህ በሴቶች እስትሮጂን እንደሚባለው በወንዶች ደግሞ ቴስቴስትሮን የሚባለው ሆርሞን በብዛት ይመረታል። ይህ ሆርሞን በብዛት በወንዶች ጋር ይገኝ እንጂ ስትሮጅንም ሆርሞን አብሮ በወንዶች ሰውነት ውስጥ መመረት ይችላል። ነገር ግን ባላንስር ካልሆነ የስትሮጅን መጠናችን ከፍ ካለ ወንዳዊ ባህሪያችን ይቀንሳል ማለት ነው። ያ ማለት ለምሳሌ የወሲብ ፍላጎት መቀነስ ወይም ያልተስተካከለ የወሲብ ፍላጎት፣ ትኩረት ማጣት፣ የድካም ከፍተኛ የሆነ የድካም ስሜት መሰማት፣ የአጥንት መሳሳት በተለይ እድሜ እየገፋ ሲሄድ ይሄ ሆርሞን ይቀንሳል። ስለዚህ እነዚህን ነገሮች ቀድሞ የምናይ ከሆነ የቴስቴስትሮን ሆርሞናችን መጠኑ ዝቅ ሌል የመቻል እድል ይኖረዋል ማለት ነው። እድሜ እየገፋ ሲሄድ የቴስቴስትሮን መጠን ይቀንሳል። በጉርምስና ወቅት በከፍተኛ ሁኔታ ይህ ሆርሞን ይመረታል። ስለዚህ ወጣቶች ከፍ ያለ አቅም እንዳላቸው ይሰማቸዋል፣ ወስባዊ ፍላጎታቸው ከፍ ይላል፣ ድምጽ መጎርንን፣ የተለያዩ ጉርምስና ምልክቶችን ያሳያሉ። ይሄን ሁሉ ሊያሳዩ የሚችሉት የቴስቴስትሮን ሆርሞን በሰውነታቸው ውስጥ በከፍተኛ ሁኔታ ሲመረት ነው ማለት ነው። ስለዚህ ይህንን ሆርሞን በሰውነታችን ውስጥ እንዲጨምር ሊያደርጉ የሚችሉ የተለያዩ አይነት እርምጃዎችን መከተል እንችላለን። ተፈጥሯዊም ሆነ በራሳችን በተለያየ መልክ በተፈጥሮ እስፔሻሊ በተፈጥሮ ይህ ሆርሞን እንዲጨምር በማድረግ ያለንን ወንዳዊነት ባህሪያችን፣ በወሲብ ወቅትም ያለንን አቅም ከፍተኛ በጥሩ ሁኔታ ፐርፎርም ማድረግ እንድንችል የሚያደርገን የሆርሞን አይነት ስለሆነ ይህ ሆርሞን እንዲጨምር ከሚያደርጉ ነገሮች አንዱ ክብደት መቀነስ ነው። ክብደት ጤናማ ያልሆነ ስብ ክምችት ወይም ጮማ በውስጣችን ሲከማች የስብ ክምችት ለቴስቴስትሮን ሆርሞን መዛባት ወይም ደግሞ መቀነስ ይዳረጋል። ስለዚህ ክብደት መቀነስ አንደኛው እርምጃ ነው። የአካል ብቃት እንቅስቃሴ በተለይም ደግሞ ክብደት መግፋት የመሳሰሉ ነገሮችን በማድረግ ይህ ሆርሞን እንዲሁም እንዲመረት ማድረግ እንችላለን። ሌላው ጮማን ማስወገድ ነው። ጮማ ጤናማ ያልሆነ ፋትን ማስወገድ ነው። ከአመጋገባችንም ሊሆን ይችላል። በተለያዩ መልክ የተጠራቀመ ሲ ስብክ ምጭቅ ካለን እሱን በማስወገድ ቴስቴስትሮን መጠናችን እንዲጨምር ማድረግ እንችላለን። በቂ እንቅልፍ መተኛት በተለይ ለአዋቂዎች በቀን ከ7 እስከ 9 ሰዓት በቂ የሆነ እንቅልፍ መተኛት ይመከራል። ስለዚህ በቂ እንቅልፍ ስንተኛ ቴስቴስትሮን መጠናችን እየጨመረ እንዲሄድ ያደርገዋል። በሌላኛው መልክ ደግሞ ቴስቴስትሮን መጠን በተፈጥሯዊ መንገድ ሊጨምሩ የሚችሉ ነገሮች አንደኛው፣ ሌላው ፀሐይ መሞቅ ነው። የፀሐይ ብርሃን ማግኘት ይሄኛው ትልቅ አስተዋጽኦ አለው። ምክንያቱም ቪታሚን ዲን የምናገኝ ከሆነ ቪታሚን ዲ በተለያየ መልክ ልናገኝ እንችላለን። በዋናነት ግን ከፀሐይ ብርሃን የምናገኘው ቪታሚን ዲን ለቴስቴስትሮን ሆርሞን መጨመር አስተዋጽኦ ያደርጋል ማለት ነው። ከዛ በተረፈ ቀዝቃዛ ሸወር መውሰድ፣ ሱስ ለሱስ ተጋላጭነታችን ማስወገድ ይኖርብናል። በተለይ አልኮል መጠጣት ለቴስቴስትሮን መጠን መቀነስ ይዳርገናል። ስለዚህ ከሱስ መራቅ ይኖርብናል። በፋብሪካ የተቀነባበሩ ምግቦችን አለመመገብ ነው። ስለዚህ እነዚህን በማድረግ ቴስቴስትሮን መጠናችን እንዲጨምር ማድረግ እንችላለን። በዋናነት ግን በጣም አስር ወሳኝ የሆኑ ምግቦች አሉ። እነዚህ ምግቦች ወይም እነዚህ ፍራፍሬዎችና የምግብ አይነቶች ለቴስቴስትሮን መጠን መጨመር ከፍተኛ አስተዋጽኦ አላቸው። ስለዚህ አስረኛ ደረጃ ላይ የምናገኘው አልሞንድ የተባለው ፍራፍሬ ነው። ይህ ፍራፍሬ እስከ ሀያ ሰባት ፐርሰንት ቴስቴስትሮን መጠንን የመጨመር አቅም አለው የሚል ነገር አግኝቻ ለው ከዛ በተረፈ በዘጠነኛ ደረጃ ላይ የምናገኘው የዶሮ ስጋ ነው። የዶሮ ስጋ በ28 ፐርሰንት ቴስቴስትሮን እንዲጨምር በማድረግ አስተዋጽኦ አለው። በስምንተኛ ደረጃ ላይ ሙዝ እናገኛለን። ሙዝ ሰላሳ ስድስት ፐርሰንት ቴስቴስትሮን የመጨመር አቅም አለው። በሰባተኛ ደረጃ ሳርዲን የሚባለውን የአሳ ዝርያ በተለይ አሳዎች ኦሜጋ ስሪ በኦሜጋ ስሪ የበለጸገ የአሳ አይነት ለቴስቴስትሮን መጨመር አስተዋጽኦ አላቸው። ስለዚህ ሳርዲን በ38 ፐርሰንት ቴስቴስትሮን በመጨመር ሰባተኛ ደረጃ ላይ ተቀምጧል። ስድስተኛ ደረጃ ላይ የምናገኘው ሳልሞን የሚባለውን የአሳ ዝርያ ነው። ይህም በ43 ፐርሰንት ከፍ እንዲል የሚያደርግ ነው ቴስቴስትሮናችን ማለት ነው። በአምስተኛ ደረጃ አሁንም ከዛው ከዓሳ ዝርያዎች አንወጣም፣ ቱና ነው። ቱና በ45 ፐርሰንት ቴስቴስትሮን መጠን እንዲጨምር በማድረግ አስተዋጽኦ ያበረክታል። በአራተኛ ደረጃ የምናገኘው እንቁላል ነው። እንቁላል በ55 ፐርሰንት ቴስቴስትሮን መጠን በመጨመር አስተዋጽኦ ከፍ ያለ ነው። በሶስተኛ ደረጃ ላይ የምናገኘው ደግሞ የበሬ ጉበት ነው። የበሬ ጉበት እንደምታውቁት በየልኳንዳ ቤቱ ልናገኘው የምንችል ነው። ስለዚህ ይህ የበሬ ጉበት ደግሞ በ65 ፐርሰንት የቴስቴስትሮን መጠናችን እንዲጨምር በማድረግ በሶስተኛ ደረጃ ላይ ተቀምጧል ማለት ነው። በሁለተኛ ደረጃ ላይ የምናገኘው ቴምር ነው። ቴምር በተለይም ደግሞ ማቆያ ያልተጨመረበት ቴምር ምንመገብ ከሆነ ከፍተኛ የሆነ የቴስቴስትሮን መጠን እንዲኖረን ያደርገናል። ስለዚህ በቀን ከቻላችሁ እስከ ሶስት ፍሬ ከሁለት ፍሬ እስከ ሶስት ፍሬ ቴምር ብትመገቡ ለውጡን በቶሎ ታይቷላችሁ ማለት ነው። ቴስቴስትሮናችን በ66 ፐርሰንት እንዲጨምር ቴምር አስተዋጽኦ ከፍ ያለ ነው ማለት እንችላለን። ወደ አንደኛ ከመሄዳችን በፊት ውድ የተከበራችሁ የዚህ ቪዲዮ ተከታታዮች እንደምታውቁት ጉና ቲፕስ በቴክኖሎጂ እና በጤና ነክ ነገሮች መረጃዎችን ያቀርብላችኋል አጫጭርና እንደ አስፈላጊነቱደግሞ ረዘም ረዘም ያሉ ቱቶሪያሎችን ጭምር እናቀርባለን። ስለዚህ ይህ እንዳያመልጣችሁ የሚፈልጉ ከሆነ ጉና ቲፕስን ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲወዳጁን በትህትና ጠይቃለሁ። ስለዚህ ይህን ቪዲዮ የምትመለከቱ ሁላችሁም በቀንነት እና በቀናነት የዩቱብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሆኑን እኛም ደግሞ ተጨማሪ ቲፖች እንድናደርሳችሁ አበረታቱን፣ እላለሁ። አመሰግናለሁ። ወደ አንደኛው ስንሄድ አንደኛ ላይ የምናገኘው ኦይስተር የሚባል የአሳ አይነት አለ። በጣም ግሩም ነው። ይህ የአሳ አይነት ዘጠና ፐርሰንት ቴስቴስትሮንን በመጨመር አስተዋጽኦ አለው ይላል። ስለዚህ ቴስቴስትሮን መጠናችሁን ከፍ በማድረግ ወንዳይ ባህሪያችሁ እንዲጎለብት ማድረግ ትችላላችሁ። ከዛ በተቃራኒው ግን የቴስቴስትሮን መጠናችሁ ዝቅ አለ ማለት ስትሮጅን የሚባለው የስፔስ ሴቶች ሆርሞን በሰውነታችሁ ውስጥ ሊጨምር ይችላል። ሴታዊነት ባህሪ እንድታጸባርቁ ያደርጋችኋል። ሴታ ሴት የሚባል አይነት ወንዶችን ባህሪ እንዲኖራችሁ የማትፈልጉ ከሆነ ይህን የቴስቴስትሮን መጠናችሁን ከፍ ሊያደርጉ የሚችሉ የተለያዩ እንቅስቃሴዎችን እና አመጋገቦችን በማስተካከል በጤናችሁ ላይ ከፍተኛ የሆነ አዎንታዊ ለውጥን ማምጣት ትችላላችሁ። ለነበረን ቆይታ ከልብ አመሰግናለሁ። ቻው